ምን አይነት ልጅሽን በምን አይነት ነገር ነው የምታነሻትኝ? ምን አይነት ነገር እየነገርሻት ነው አንድ ወር የምታቆያት? ምን አረጉሽ፣ ምን ሲያረጉሽ ነበር፣ እንዴት ነበር እያልሽ ከሆነ ድጋሚ ከነዛ ሰዎች ጋር ለመኖር ችግር ይፈጥራል። እንዲያርገውኝ ብትል እንኳን ጎበዝ፣ የኔ ልጅ አንቺ ጎበዝ ነሽ ስለሚወዱሽ ነው፣ ነገ ደግሞ አብረን እንኖራለን። ልዩነትን ማጥበብ ልጅቷ ላይ ፍሬ ጥሩ ፍሬ። ምክንያቱም ስትመጪ እንኳን የምታስበው ምንድነው፣ እናቴ ትመጣለች ለኔ ብላን የሄደችው ስራ ሰርታ ትመጣለች፣ እኔ ጎበዝ ተማሪ ሆንላታለሁ የሚለውን እንድታሰብ ያደርጋልና በደንብም ብታስብበትም ማለት አካውንት ሁለት መንገድ ነው። ልጅሽንም አካውንትሽን ማስተካክለሽ ገንዘብሽን በስነ ስርዓቱ፣ ከዛ ብርሽን በስልክሽ ላይ ኮኔክት አድርገሽ መጣሽ፣ ሰው አየው አላየው ገብቷል አልገባም የሚል ነገር የለም። ከባንክ ጋራ ስልክሽን አገናኝተሽ ትመጫለሽ። አንቺ ስትልኪ ቀጥታ ሜሴጅ ወደ አንቺ የሚመጣበት መንገድ ስላለ ይህንንም ብታስቢበት ለማለት ነው እሺ። ሰላም ሰላም፣ እንዴት ናችሁ? ቅድም ይቅርታ ስለዘገዩኝ ትንሽ ስራ ሆኝ ነው። እኔ አስቱን አንድ የምጠይቃት ነገር አለ። ማለት የትምህርት ቤት የወራዊ ክፍያ አራት መቶ ብር ነው የሚከፈለው ብላለች እሱ ስራ የለውም ማለት እንደት ነው? አራት መቶ ብር እኮ በጣም ሲምፕል ነገር ነው። ይሄን ያህል እኮ ብዙም የተጋነነ ነገር አይደለም። ስራ የለውም? እስኪ አስቱ ይህን ነገር አንዴ መልሽልኝ እኮ። አይ ስራ አለው ወንድሜ ነጋዴ ነው፣ ስራ አለው። እንደገና ደግሞ ቀለብ ምናምን ከገጠር ቅርብ ስለሆኑ ቀለብ ያመጣሉ ማለት ነው ብዙ ችግር ያለባቸው እኮ አይደሉም። አለ አይደለ እሷ ሂዳ ተቀየረች ምናምን የማለት ነገር የልህ ነገር ነው እንጂ ብዙም ተቸጋሪ እኮ አይደሉም። ግን ምናልባት ያው ምንም የገቢ ምንጭ ከሌለው ምናምን ነገር የሚል ነገር ነው። ስለዚህ ይሄ እኔ እንጃ። እኔ አንቺ ራሱ ደፋር ነች ከእሱ ጋር ራሱ ማውራቱ ጊዜ ሰጠች ራሱ በእርግጥ ለልጅሽ ብለሽ ነው መስዋዕት እየከፈልሽ ያለሽው ግን እኔ እንጃ አንቺ እንደውም አሁን አገሪሽ ላይ ገብተሽ ማለት ደርሰሽ የምትመለሽበትን መንገድ ማለት ቢዝነስ ግድ መኖር ያስፈልጋል። አሁን ላይ ያው ፕሮሰሱ ለማድረግ ትንሽ ዋጋም ያስከፈለን እና ለዛም፣ የተወሰነ እጅሽ ላይ ባዶ ከምትሆኝ ይዘሽ መጥተሽ አካውንትም እንዳልሽ አካውንትሽንም በራስሽ ከፍተሽ እሱን አስተካክልሽ ብትመለሽ ልጅሽንም ደግሞ ተናግረሽ እናትሽ ጋርገሽ ቤተሰቦችሽ ጋርገሽ እንተን ብቴ ምክንያቱም እሱ የራሱን የጦፈ ህይወት እየኖረ ነው። ምክንያቱም በማል እየተጎዳሽ አንችና አንቺና ልጅሽ ናቸው። አንቺ መልጅሽን ፍቅር ለማግኘት ፈልገሽ እሱ በቢዝነስ እየቀየረ ከሆነ ስለዚህ ይሄ የሚሆን ነገር አይደለምና እኔ መተሽ ሀገርሽ ለገብተሽ በታስተካክ የሚሻለው በቃ ከልጅሽ ጋር ያለው ነገር ወደ እናትሽ ጋር ብታዞሪ ነው ብዬ ማሰባው አሪፍ ነገር አይሽ አስቱ ማውራትሽ ብዙ ነገሮች፣ ብዙ አይዲያዎች፣ ብዙ ጨለምታዎች አሉ። አሁን ግን አንድ ነገር ይኸውልሽ እኔ በጣም አቴንሽን ነው የጠራኝ። ገንዘብ በሰው ገና አታውቂም፣ በማ በሰው ነው የምልኪው፣ ግን አካውንቱን ኮንትሮል የለሽም አይደለ? አካውንትሽ ላይ ሰው ብዙ ነገሮች ይደዋ ኤራ። ከዚህ ደረጃ እንኳን ሰይፍ አይደለች። ከዚህ ደረጃ እንኳን ሰይፍ አይደለች። ብዙ ነገሮች አሉ አንቺ ጋር ውስብስብ ቢያሉ እኔ ደሴሽን እንዳልነው እዚህ ደስሽን ልንሰጥሽ፣ አረተ ግን አንቺ የማይታዩሽ ነገሮችን ብዙ ሰዎች ክሊር አድርገው ያዩታል። በአንቺ ቦታ ላይ በአንቺ ስሜት ላይ ስላሌሉ ማለት ነው። እና በደንብ እንድታስቢበት በጣም አስቢበት። ለልጄ ገንዘብም ሴቭ እያደረኩ ነው ካልሽ የምታረጊው አካውንት ነገ ማነሽ ሊልሽ ይችላል። ያ የምታስገቢበት ገንዘብ ገንዘብ በጣም እንትን ነው፣ ኮንፍሊክት ፈጣሪ ነው። የሰው ልጅ የሚጨራረሰው በዚች ምድር ላይ በገንዘብ ነው፣ በገንዘብ ነው። በቃ ሀገር ለሀገር የሚባላውም በዚህ ነው። ኢንተረስት ነው። ኢንተረስቱ ምንድነው? መኒ ነው። ግለሰብ ለግለሰብ የሚባላው በዚህ ነው። እኔ ላንተውን ለሃለው ብሎ መጥቶ የሚባላውም ለራሱ ገንዘብ ነው፣ ገንዘብ ነው። ቺና አለም ምድር ብጥብጡ በጥም የሚያወጣው አሁንም አንችም ያለሽበት ያ ነው። አስቢው፣ ገንዘብ ነው። ሶ ምንድነው? እቺ ልጅ ግን እኔ እቺ ልጅ ምንድነው ሄደሽ እሙ እንዳለችሽ እንደዚህ እንደዚህ ገንዘብሽንም ማስተካከል ገንዘብሽ፣ አሁን አንቺ የኔ ገንዘብ ነው ልትያች ማታቂና በአንቺ አይደለም ታስገቢ፣ ባንቺ አካውንት አይደለም። ገባሽ ለን ዘመኑ ላይ እኮ እናት አባት እኮ ጆሮሽን ንከሽ የሚልበት ነው። ሄደሽ ብዙ ሰዎች እናያለን፣ በገንዘብ ደረጃ ፋክት ነው። ለምን ከተቸገሩ ይጠቀሙበታል። ለአንቺ ቁጭ አድርገው አይጠብቁልሽም ማንም ሰው። አንቺ ምትሰጪው እንኳን እሱንና ገንዘብ ያለው እንኳን አካውንት ላይ ገንዘቡን ስታስገቢለት አስቀምጥልኝ ብለሽ እናቴ ባንክ የአንቺን ገንዘብ ይጠቀማል። ግን ባንክ ሰይፍ ነው አይደል፣ የፈለግሽ ጊዜ ይከረክረዋል። ግን እንደ ግለሰብ ደግሞ አንድ ሰው ገንዘብ ወንድምሽ ለምን አይሆንም አስቀምጥ ብለሽ ስለጂ፣ እሱም ይፈልገዋል ችግር ላይ ከሆነ አውጥቶ ይጠቀማል። አንቺ ጋር ይጋር ታጊ ሶ እናቴ አስቢበት ነው አስቢበት፣ የአንቺ ነገር አስቢበት። ግን አንድ ነገር ምነግርሽ፣ ራስሽን ቪክቲማይዝ አታርጊ፣ ተጎጂ አታርጊ። ኦኬ ልጅሽን፣ አሁን አንቺ አይምሮሽ ላይ ክሬት የምታረጊው ነገር አለ፣ በራስሽ ስሜቶች ልክ ልጅሽን እንደዚህ ያረጓታል፣ እንደዚህ ይሆናል፣ እንደዚህ ላረጓትም ይችላል። ይሄ ፐርሰን የአንቺ ስሜቶች ናቸው፣ እዛ ጋር የሚወስዱሽ እንደዛ እንድታስቢ። አታስቢ፣ አይደለም ኔቸር ነው ይሄ፣ ኖርማል ነገር ነው። እንደን እንኳን እኛ እንስሳዎችም እንደዚህ ናቸው። በጣም ኦቨር ፕሮቴክት ያደርጋሉ እንትናቸውን ልጆቻቸው እንሰሶች እንኳን ኦቨር ከወፍ ጀምሮ ወፍ ጫጩቷን ወይ እንቁላሏን ጥላ እናቴ የሆነ ነገር ጫጩት ሲሆን የሆነ ነገር ቦታ ሄዳ ስትመጣ ወንዱ እዛ ጋር ይቆማል፣ እንትኑ ጋር ይቆማል። ነይ ምንድን ነው ጎጆ ነው የሚባለው ጎጆ የወፎቹ እዛ አካባቢ ይቆማል፣ የሆነ እንጨት ላይ ኦኬ። ይጠብቃል፣ ይጠብቃል። እና መታ ልክ ስትመት መግባቸው ስለሞላ አጥብሎ ሄዳ ይሄ የስ ተፈጥሯዊ ተፈጥሯዊ ነው። አንበሳን ስታዩ አባት ፕሮቴክት ያደርጋል፣ እናት አድና አምጥታ ታበላለች ልጆቿ። ነቱ እሱ ይሄዳል ደሞ ሊበላ ለራሱ። ይህ ተፈጥሯዊ ነው። ይህን አስቡበት አስቢበት። አንቺ ግን ለልጅሽ ቅደሚ ነው የምለው። ገንዘብሽንም ራስሽንም በደንብ አስተካኪ። ሁለት ዓመት ሶስት ዓመት እቆያለሁ ብለሽ አስበሽ ሁለት ዓመት አንድ ዓመት ልቆይ ያን ገንዘብ በዚህ ነው የማስገባው ብትይ፣ ያ ገንዘብ በእጅሽ ነው ወይ ያለው? የለም። ያ ተሪስ ነው እንትን የለም አሮ ነው ከጥይሽ በተሳሳትኩ ትነግሪኛለሽ። አይ አሌክስዬ ገንዘብ እኮ በራሴ አካውንት ነው። አካውንቴ ንግድ ባንክ ነው። ንግድ ባንክ ሄዳችሁ ፈርሙልኝ ስላቸው እስካሁን ፈርመናል። አሁን ግን እንዲህ ብለውናል። ከፈለግሽ በኛ ላኪ በእኛ አካውንት እናስቀምጥልሽ ሲሏቸው በ እናስቀምጥልሽ ሲሉኝ ከዛ እንዴት ነው እንደዚህ ብሎኝ? የሚለውን ነገር ነው እንጂ እስካሁን እግዚአብሔር ይመስገን ትንሽ ቢሆን በራሴ አካውንት ነው አለኝ። በእርግጠኝነት ማለት ነው እንጂ በሰ አካውንት አይደለም፣ በራሴ ነው የማስገባዋል ስይ በራሴ። ግን ጥሩ፣ በራሴ በራስሽ ግን ገንዘቡን ስትልኪ ሲገባ ታውቂዋለሽ። ስንት እንደገባ ስንት እንዳለሽ ታውቂያለሽ። አትናገር ግን ታውቂያለሽ። አላቅም ግን እስካሁን ነው ችግሩ። አታቂም እኮ ኮንትሮል የለሽም አንቺ። እዚህ ገንዘብ ላይ ኮንትሮል የለሽም። ምንም ነገር አታቂም፣ ይኑር አይኑር አታቂም። አለ ብለሽ ነው አይደል? አለ ስላሉሽ አለ እኮ። እነሱ አሉሽ እንጂ አንቺ ይኑር አይኑር አታቂም። ሐሴትሽን፣ ገንዘብሽን አንቺ ነሽ መቆጣጠር ያለብሽ። ሲገባ ሲወጣ ስንት ነው የወጣው ስንት ነው፣ የገባው ስንት ነው ያለው የሚለውን መቆጣጠር። ኢትዮጵያ ሄደች ደግሞ አንቺ አፕሊኬሽኖች ይኖራሉ የትም ቦታ ሆነች ምታይበት? እኔ ገንዘቤን አፕሊኬሽን አለኝ። ኦኬ፣ የባንኮች አፕሊኬሽን አለኝ። እነዚያ አፕሊኬሽኖችን የትም ሀገር ልሁን የሚያስፈልገኝ ኢንተርኔት ብቻ ነው፣ ዳታ ብቻ ነው። ኦኬ፣ ዳታ ሲኖር ከፍቼ ስንት አለ፣ ስንት ገባ፣ ስንት ማውጣው ኦኬ ስንት ቀረኝ፣ ስንት ቢሌ ከቢሌ ላይ ዳይሬክት ደቢት ከሆነ ስንት ወስደዋል፣ ስንት ነው የወሰዱት፣ ኦቨር ወስደዋል ወይ። እንደዚህ ኮንትሮል መኖር አለበት። ገባሽ? ይሄ የለሽም። አሁን አንቺ እዛ ገብተሽ እኔ ኢትዮጵያ ውስጥ ይኖራል ብያሽ አሹ ይረዳኛል፣ ይሄንን እዛ ስላለ ይሄ፣ እንደዚህ ባንክ ምናምን ካለሽ አፕሊኬሽን አውርደው። ባንኮች በአሁኑ ጊዜ መኖር አለባቸው ብዬሽ አምናለሁ ኢትዮጵያ ውስጥ እና ያንን አፕሊኬሽን ይዘች ማየት ትችያለሽ። እዛ ያለሽበት ሀገር እንኳን ልውጣ ብለሽ ወጥተሽ ገንዘብሽን ስታስገቢ ስታውጪ፣ ምን ኮንትሮል ይኖርሻል። ይሄ ደግሞ ግዴታ ነው። ዘመኑ ነዋ። ብዙ ነገሮች አሉ። ሳይበር ላይ መጨ እንኳን እንኳን ምድር ላይ ሳይበር ላይ ያጭበረብሩሻል። በባንክሽ ስንት አለ፣ ታሪክ አለ፣ ሰው ኮንትሮል የለሽም። አንቺ ይሄን ማወቅ አለብሽ፣ ማመን አለብሽ። ከዚህ ደረጃ እንኳን ስንት ይኑርሽ፣ ስንት ይግባ፣ ስንት ሚን አታቂ። መላክሽን ነው የምታውቂው አንቺ። አስገብተናል ሚሉሽን ነው የምታውቂው በአንቺ አካውንት። ሶ ኮንትሮል አለ ማለት አይቻልም። አመሰግናለሁ። አስብበት። አሹ ቀጥል። በእርግጥ ጥሩ ነው አሌክስ ያነሳው ነገር ሀሳብ ጥሩ ነው፣ ግን እኔ አንድ ምን አለ መሰለህ አሁን ለምሳሌ እኔ ባለቤቴ ውጭ ነው ያለችው። ማለት ያው ልጄ ነው የሚያሳድገው? ከእሷ ትንሽ የሚለያየው እኔና አሁን ባለቤት ያልተለያየን አንድ ላይንን ልጄ ምን አለ መሰለህ፣ ልጄ አሁን ከእናቱ ጋር ያለው ቁርኝነት የሚገርም ማለት በጣም እሷን ልታገኝ ትፈልጋለች፣ እሱም ሊያገኛት ይፈልጋል። በቃ በማንኛውም ሰዓት እኔ አሁን ከስራ ስገባ ስምንት ሰዓት ሰርቼ ስገባ ቤት በቃ ማለት ከእኔ ይልቅ እናቱን ለማግኘት የሚጓጓው እንደዛው። አንተን እኮ ለምን ዶታ ጋላችሁ? አንተን ኤቭሪዴይ ያገኘሃል ይሄው ምንድነው? ገባ? እና ምንድን ነው አንተ የአንተን ፓርት ነው በቃ ይሄን ኢሞሽናል እንትኑ ኮንትሮል እያደረክ መስጠህ እንትን ማለት ነው። ከቨር ለማረክ ግን ኔቨር አከበር አታረጋው። ይሄ በጣም እኔ ለዚህ ነው ልጆች ምን አለ መሰለህ ልጆች ያው እናታቸውን በጣም ምክንያቱም አማና ቀደም ስታወራ ነበር፣ ከአንድ እስከ አምስት ዓመት ባለው ደረጃ በጣም ያው ማለት ቤተሰባዊ የሆነ ፍቅር ይፈልጋሉ ልጆች ግድ ነው። ምክንያቱም በአካል እንኳን ባታገኝም እቺ ድምጿን ለመስማት እንኳን ለሷም ለሰራዋም ብርታት ይሆንላታል። ልጇም ደግሞ ምክንያቱም እዚህ አይከፋትም ማለት በቃ እንደፈለገች የምትዋርቀው በቃ ምክንያቱም እናት ያለችም ብላ ለምታስብ ማለት ምክንያቱም ድምጿን አንቺ ስለሰማች ሁልጊዜ ታስባታለች። ስለዚህ አሁን እኔ ላስቱ እንደምመክራት ከሆነ መታ በቃ መታ እርግጠኛ በቃ መታ በስነ ስርዓት የመመለሻ ገንዘብ ሁሉ ነገር አንቺ አሁን ላይ ይበቃኛሎች የምታስቢ ከሆነ መተሽ ልጅሽን። አንቺ ለምን የራስሽን እንትን ትጎጃለሽ? አንቺ እኮ በስነ ልቦና የተጎዳሽ ነው። አንደኛ እዚህም ስራ ላይ እኮ ምክንያቱም መስተዋገሉ የሚሆኑ ይችላል። ምክንያቱም አንደኛ የአእምሮ እረፍት የለሽም፤ እንጂ ቁርጥ ያለ ውሳኔ ወስነሽ መተሽ ልጅሽን ከቤተሰብ ጋር ገናኝተሽ ለቤተሰብ ደግሞ እሷ የምታገኝበት መንገድ ስልክም ቢሆን አመታይተሽ ያለውን ነገር ቅድም እንዳለው አሁን ላይ ቴክኖሎጂ ሞልቷል። ቅድም አሌክስ ያወራ ነበር። ምክንያቱም ገንዘብሽን መግባት በንግድ ባንክን ብትይ የትኛውን ባንክ ላይ አፕሊኬሽኖች አሉ። አሁን የተሰሩ ሶሻል እንትኖች ስላሉ እነኚህን ተጠቅመሽ የምታስገቢ ሆናቸው። በሐዋላ ላክሽ፣ በምን ምላክሽ ቀጥታ ወደ አካውንት ሲገባ ምልክት ሰጥሻል። እዛው ስራው እዛው ሀገር በምሰሪበት አካባቢ ለሆነች ማለት። ስለዚህ እነኝህን ነገሮችን አስተካክለሽ ብትመለሽ የሚሻለው እንጂ አንቺ የልጅሽን አተሽ የአእምሮ እረፍት ይሄ በጣም የሚከብድ ነው። እኔ እንጃ፣ እኔ ይሄ ሁሉ ችለሽ እኔ እንደውም በሱ ምን አይነት ደፋር ሰው ቢሆን ምክንያቱም እሱ የመቆየት ህይወት እየኖረ በዛ ላይ ስራ እያለው አንቺንም እንደዚህ ብር ላኪ ከባድ ነው። አሌክስ ብቻ እኔ ጨርሻለሁ። ኤሞሽናል ያደርጋል። እንደዚህ ያለ እኔ አንደርስታንድ አደርጋለሁ እና አስቢበት ነው አስቢበት። አስቱ ብዙ ነግሮሻል፣ እንደ አባት ነግሮሻል። አንድ ሰው ልጁን እያሳደገ ያለ ባለቤቱ አጠገቡ የሌለች ለፍቶ ገብቶ ስምንት ሰዓት ሰርቶ ገብቶ ከልጁ ጋር ጥሚ ይሄ ትልቅ ነው። ለልጁም ክፍተቱን ያዋል ገባሽ? እኔ ብዙም ጊዜ ማንረዳው ነው። ልጆች ያድጋሉ፣ ቅንድሙ ብላለች ምግብ ስለሰጠናቸው ወይም ወዳቸውን ስላጠገብን አይደለም። የልጅ ትልቁ ትልቁ ምግቡ በአፉ ከምሰጭው እቅፍ የምታረጊው ነገር ነው በዚህ እድሜ ውስጥ። እኔ ከምሬ ነው ምላቸው። ትልቁ ምግቡ የሳይኮሎጂ ምግብ አለ የአይምሮ ፊድ የምናደርገው ምግብ የልጆቻችንን በተለይ ከዚህ ዕድሜ ውስጥ ያሉ እስከ አምስት ዓመት ዕድሜ ውስጥ ያሉ ልጆች ምግባቸው ያ ነው። ቅፍ የምታደርጊያቸው አይንሽን ሲያዩ፣ ላይሽ ላይ ስታስቀምጫቸው፣ ፊታቸውን እንደዚህ ቀባቀባ ስታረግላቸው፣ እንትናቸውን ስዳብሽላቸው፣ ይህ ምግብ ነው ምግብ ነው። እኔ በራሴ ነው ማየው። በልጄ ልጄ አሁን አስራ አምስት ዓመቷ እኔ ጋር እንዴት እንደምትለጠፍ አውቃለሁ። ብዙ ሰው የሌለው ልጆች በዚህ ዕድሜ እዚህ እንኳን ጠጋ እንኳን ሊያክፉች ጠጋ ስትያቸው ሚሸሹሽ ናቸው። ግን ቢል ቢያርኩት ነው ነኝ። ከምሬ ነው የምላችሁ። ልጅ መጥቶ ቤት ሲገባ እዚህ ነው ያለሁት እቅፍ ሲያደርጋችሁ ባባ ቤት ነው ያለው። ዛሬ ገብተሃል። ቀድመ ደውሎ እቤት እንድትገኝለት የሚፈልግ ማማ ቤት ነው ያለሽው። እቤት ሲገቡ ልክ በር ላይ ይሄ ድካማቸው አለ። ከትምህርት ቤት ሲወጡና ቦርሳቸው መሬት ላይ ዘርግፈው ቅፍ የሚያደርጓቸው ይሄ አይገኝም። ጠይቁ ማንንም። ቢልድ የምታደርጉት ነው ይሄ። ምግብ የሰጣችሁት ምግብ ነው አይምሯቸው ላይ የሰጣችሁ ምግብ ነው። ይህንን እንዲያደርጉ የሚያደርጉ ያ፣ ነገር ግን ከሌለ እናቴ በኋላ ልጄን ፍቅር ስጠኝ ሁሉም ናልቀፍ ነይ እንደዚህ የለም። ምግቡ ውስጥ ከመውለዳችሁ በፊት አስቡበት። አንተ ከማረጋችሁ ረይ ባረክ ምግቡን አይደለም ልብሱን አይደለም። ሳይኮሎጂካል ምግብ አለ፣ መበላት ያለበት መስጠት ያለበት ፖዚቲቭ የሆኑ ነገሮች ምንመግባቸው እሱ ነው። ሰው ያደረጋቸው ሲያድጉ ብዙዎቻችን የወደቅነው እሱን ስላላገኘን ነው። በትክክሉ ከምር ነው። ምላል የሚመስለን ምግብ ይመስለናል። ምንሰጣቸው የሚመስለን ልብስ ምናለብሳቸው ይመስለናል። ልብሱ ልብሳቸው ሰውነታቸውን ይሸፍናል ምግቡ ሊያሳድጋቸው ይችላል። ወዳቸውን ይሞላል። ግን ትልቁ ምግብ ደግሞ ማንነታቸውን የሚቀርጸው ይሄ ነው የምንሰጠው ነገር ነው። በቃ ፍቅር ነው ፍቅር ኤቭሪ ዴይ ቁጭ ብለን እንትን የምንለው ከሕፃንነታቸው ነው። እኔ ልጅ የሁለት ዓመት ታሪኳን ታውራኛለች አንዳንዴ ባባ ታስታውሳለህ እንደዛ ያረከው እንደዛ ስታረግ እዛ ቦታ ሄደህ በ በዛ ቦታ ጋር ያር ድራይቭ እያረኩሳል እዚህ ጋር እኮ ታስታውሳለህ? እኔ እኔ ራሴ ረስቼዋለሁ። ከምሬ ነው ምላቸው አልሹ ከምሬ እንደዚህ አይነት እንደዚህ አድርገን እኔ እንደ እንትና እንደዚህ አይነት ጫማ አድርጌ እኔ ክው ያልኩት አንድ የቶይ ጫማዎች አሉ። እነዚህ ዳርቢ የሚባሉ አሻንጉሊቶች አሉና እነዚህ በእንትን ላይ የነሱ ጫማዎች ቦክስ በቦክስ ይሸጥ ነበር። እንደዚህ እንትን ብሎ ገዛልኝ ብላ ገዛውላት ሁለት ዓመት ከምናምን እያላት ገዛው። ታኮ ነው ይሄ፣ ታኮ ሂል አለ አይደል? ሂል ጫማ እና እቤት ውስጥ እኔ አስታውሳለሁ፣ ዛሎ ወደ ሳሎን ውስጥ እሱን አድርጋ የእናቷን ጫማ፣ እናቷን እኮ ስለምታይ አግስቷን፣ እናቷ ስለምታይ እሱ በቃ ካልገዛ ቀወጠችው። ገዛውላት፣ ገዛውላት፣ ኦኬ ብዬሽ ገዛውላት። እሱን ጫማ አድርጋ እቤት ውስጥ ወደዚህ ወደዚህ፣ የት እና የት እኮ ነው እንትን የሚላል። እኔ አስታውሳለሁ እና ርስቱ→እረስቼው ነበር እዚህ ነው የገዛ ነው። ያን ጫማ እንደዚህ ምን ጫማ አላታል እንደዚህ አድርጌ እኔ በጣም ነው በቃ ይገርመኝ። ሁለት ዓመት ከምናምን ነው የምላለው ያ የምትሰጡት ነው ባባ እንደዚህ እኮ እንደዚህ ታክፈኝ ነበር፣ እንደዚህ የአንገቴ ላይ ትሸከመኝ ነበር። አሁን ትችለኛለ ትላለ ትላለች አችለኝም እኮ አሁን ምናምን ይሄ ምትተውት ፍቅር ነው እያሳገ ይሄ ፍቅር ነው ፍቅር በየጊዜው ነው በየኤጃቸው የተለያየ አይነት ፍቅር ነው። የተለያየ ነገር ነው። ምን ሞላባቸው። ትላንት ነኝ ታሪክ ትጠይቀኝ አባባ፣ አንተ እኮ ታሪክን አነግረኝ በደንብ ምንድን ድን ታሪክ ተጣልተህ ታውቃለህ ወይ አለችኝ። በመልከቱ አሁን ሌላ አይነት ነገር የሆነ ነገር ያየችው አለ ወይም ያወራችው አለ ከጓደኞች ጋር ተጣልተህ ታውቃለህ ወይ? እኔ በህይወቴ ተጣልቼ አላውቅም፣ እኔ ተጣልቼ አላውቅም አልኳት። አንድ ሰውን ግን ቶይሌት ውስጥ ከትቼዋለሁ እኮ፣ በጭንቅላቱ ቶይሌት ኢንተርኔት ሁሉ ሲቀጥ ከልቼዋለሁ። በዲቴል ለመንገር እንድንነግራት ትፈልጋለች፣ ታሪኩ ቁጭ ብላ የሳቀች በቃ እንትኗ ጥናት ያጣት ጥናቷን ሁላ ተታ በቃ ፈንግታ። እናትየዋ ምግብ ነው ትላለች፣ እሷ ደግሞ የምትሰራው ስራ ነበር የእንትን ምልከው በስሯ ምንድን ነው እንደዚህ እኔ እኮ አልገባኝ የምትስቁት ትላለች። አሁን ይሄ ምንድን ነው? ፍቅር ነው በቃ ይሄ ነገር ራሱ እንደዚህ ምን ነግራት፣ የራስን ታሪክ በዛን ጊዜ እንትን ብለህ እንደዚህ እንደዚህ እንደዚህ እንደዚህ ስትሏቸው ምትሰጧቸው በቃ ደስታ ነው ለነሱ፣ ደስታ ላይ በቃ ምግብ ነው ትልቅ ምግብ ነው። እና ከዛስ እንዴት አረከው ትላለህ፣ እንዴት። እና ልጆች ይሄ ነው በቃ ትናንት ጠይቀዋለሁ ትላለች ጓደኛ አለኝ እና በጣም ወንድም ምለው እጠይቀዋለሁ። ወስቲ እሱ ምናምን እኔ ቦርዲንግ ስኩል ነበርኩ አልኳት። አሁን ቦርዲንግ ስኩል መሄድ ፈልጋለሁ ላት ታይ ቦርዲንግ ስኩል እኮ ነው ተማርኩት እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ነግራ ጥሩነቱና መጥፎነቱን። አይ አልፈልግም፣ እኔ ከቤተሰቤ መራቅ አልፈልግም ብላቆች አለች። ቦር አንዴ ነው የሚሄደው ቤት እንደዚህ ምናምን እንደዚህ አንዳንዴ። ዊኬንድ ፋዘር እና ማዘር ይመጡ ነበር። ክብር አደርጋው ነው እንደዚህ ምናምን እላታለሁ። አኖ ኖ ኖ አለች፣ በቃ እኔ አልፈልግም። እንትን ሰጥቷት ነው ስኮላርሺፕ ኦፈር አድርገዋት ፕራይቬት ቦርዲንግ ስኩል ነው። እኔ አልፈልግም እንዴ። ግን ይሄንን ነገርኳት። ከፈለገች መሄድ ነው ግን ማዘጋጀት፣ ይሄንን ሳወራላት እኔ እኮ አልፈልግም ከመጀመሪያው ነው አልፈልግም፣ ምን ምን ሰራለው ምናምን እዛ ደግሞ ምንድነው ዲስአድቫንቴጁ፣ ነጮች ናቸው። እዚህ ሀገር እንዳለ ቦርዲንግ ፕራይቬት ስኩል ነጭ ነው፣ ብዙ ነው የሚከፈለው እና ነጮች ናቸው። ከስንት አንድ እንደዚህ እንትን ታገኛላችሁ። እና እኔ ማውቀው ልጅ አለ፣ ወንድም ልጁ እዛ ትምህርት ቤት ውስጥ ገብቶ አሁን በጣም ችግር ላይ ያለ ልጅ አለ፣ አይምሮ ችግር አጋጥሞት፣ ቡሊ ምናምን ይባለው ይገፉታል፣ በቃ እንትን አይሉትም ነጮች ባለጌዎች ናቸው እነዚህ፣ የሀብታም ምጭ በጣም በጣም በጣም የመጨረሻ ባለጌዎች ናቸው። እና እንደዚህ አይነት ልጆቻቸው እንደዚህ ናቸው። እና ይሄ ሁላ ነገር አፌክት ያደርጋል። እና በዚህ ትብያ ነው። ግን ልጆች ስጧቸው፣ ፍቅር ስጧቸው። ግን ሁሉም በዕድሜ ነው በዕድሜ ነው። ከአንድ እስከ አምስት ራሱን የቻለ ፍቅር አለ። ከእስከ አስር ዓመት ራሱን የቻለ አለ ከዛ ደግሞ እስከ እስከ አስራ ሁለት ዓመት ምሰጧቸው ሌላ ነገር ነው። እቺን ሁለት አመት ከዛ ቲኔጅ ሲገቡ ደግሞ ሌላ አይነት ፍቅር ነው ምሰጧቸው። ያ ሁላ ግን በዛ ትራጀክተሪ ውስጥ ያልሰጣቸውን ልጆች አሁን ልጠይቋቸው አችሉ ለሰጣ ለሰጣ ወጥሉ እና ልጆች ውስጥ ነው ውስጣቸው ነው ሰፈር የሚያደርገው ውስጣቸውን ነው የሚያማቸው። እኛ ግን አንረዳም። ገንዘብ ምኑ ችግርም ነው አንደርስታንድ አደርጋለሁ። ለመለወጥ ለነሱ ምናምን እንላለን፣ ግን የሆነ ሊሚት መኖር አለበት ብዬ አስባለሁ። ብዙ አውሮባችሁ ይቅርታ።